ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ለእግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ለየት ባለ ቦታ ነው የመጣነው፣ ገጠር ገብተናል። እንኳን አሰላንህም እንህም እኔ በዛ በኩል ዞር ይገባለሁ። ቀስ አድርገህ ካሜራውን፣ ቀስ አድርገህ ስራው ላንተ ትቼዋለሁ። ሮጬ በዛ በኩል ይገባለሁ። እንዳይታልበት በዚህ መስታወት በኩል ገረጸ

ምን ፈልጋ ነው? ምን ሆነሃል? በዚህ ጠዋት እኮ ማን ያመጣሻል? እረ ልተኛ በት አብርሻ። ምን ነው ያማኸል? ነው አብርሃ እንደ አደር ነው

ቦታ አሁን የጠጣህ እየመሰለኝ ነው። ማታ ምንም ደህና ነበርክ። በቃ ና ተኛው